እሺ ሰላም ነው። ታንክዩ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ደህና ነህ? ቤተ እምነት ነው። ስሞትን ይንገሯቸው። እኔ እስካለሁ ግን ስሞትን ይንገሯቸው እና ቤተ እምነቱትን ይንገሯቸው። ስሜ መድሀኔው ቤተ እምነት ወንጌላማኝ ነኝ። ወንጌላማኝ ብሎ ቤተ እምነት የለም። መካነ ኢየሱስ፣ መሰረተ ክርስቶስ። መሰረተ ክርስቶስ። በጣም ጥሩ። የጌታ ሥጋ እና ደም የተናገሩት ውሸት ነው። አዎ አሁን የገለጽክበት አገላለጽ ኮምፕሊትሊ ከመጽሐፍ ቅዱስ ሀሳብ የራቀው ነው። አሁን ያነበብከው ሳይሆን የተረጎምክበት የተናገርክበት ተረጓገም ትልቅ ውሸት ነው ብዬ። በጣም ጥሩ ውሸት የቱ እንደሆነ እንግዲህ እኔ የጌታ ስጋና ደም የዘላለም ይሰጣል የጌታ ስጋና ደም የሚለው አማናዊ የሚለው ጥያቄ ነ ይሷል መገናነ መጀመሪያ የጌታ ስጋና ደም ይሰጣል አይሰጥም? የጌታ ስጋና ደም ተብሎ በዮሐንስ ስድስት ላይ ተጻፈው ገና ወደ ጥቅሶ ሄዳለው። ስ እየተደማመጠን ስጋና ደም ይሰጣል አይሰጥም? ይሰጣል። ይሰጣል። አዎ፣ የዘላለም ይሰጣል። አዎ። በጣም ጥሩ። የጌታ ስጋና ደም የምንለው ቅዱስ ቁርባን ነው ወይስ አይደለም? አይደለም አይደለም። ቅዱስ ቁርባን ምንድን ነው የሚባለው? ቅዱስ ቁርባን ተብሎ በእናንተ የሚነገረውን የመሰረተ ክርስቶስ አላውቅ፣ የራሳችሁን እሱን አላውቅም። የላችሁም ጌታችሁ ቁርባን ታዘጋጃላችሁ። የጌታ እራት ነው አላችሁ። የጌታ እራት ነው። የጌታ እራት ማለት ጌታ ትበላለህ፣ ትበላለህ ትጠጣለህ። አንተ አንተ ልበል ይቆጣል። ትበላለህ ትጠጣለህ አዎ በል ችግር የለም። አዎ በላለው ጠጣለሁ። እሺ ልትበላ ስትል የሚያበላ ፓስተር ምን ብሎ ነው የሚሰጠ? ይሄ የጌታ አራት ብሎ ነው የሚሰጠኝ። ህብስቱን ማን ብሎ ነው? የጌታ አራት ሲዘጋጅ በእኛ ቤተክርስቲያን የጌታ አራት ፕሮግራም ፓስተሩ ይሄ ምንድ ነው ብሎ ነው የሚሰጥን ህብስቱን፣ የጌታ ስጋ መታሰቢያ፣ ወይኑን ደግሞ የጌታ ደም መታሰቢያ። ሲቆርሰው ልንገር በደንብ ልንገር ልንገር በደንብ እኛ ቤት የሚደረገውን ስርዓት ከሆነ እንድነግር የፈለግከው ልክ ፓስተሩ ጸልዮ ከጸለየ በኋላ የሚቆርሰውን ህብስት ይህ የጌታ ስጋ መታሰቢያ ነው፣ ጽዋውን ደግሞ ሲቀዳው ይህ የክርስቶስ ደም መታሰቢያ ነው ብሎ ስለ መታሰቢያው የመጽሐፍ ቅዱስ ክፍል ያነብና ይህንም በበላችሁ በጠጣችሁ ቀን ስለ እኔ እናገራላችሁ ትናገራላችሁ የሚለውን ነግሮን እንደዛ እንወስዳለን። የእኛ ስርዓት ነው። ይሄ የጌታ ስጋ መታሰቢያ ነው ማለት የጌታ ስጋ አይደለም እያላችሁ አይደል? የጌታ ስጋ አይደለም እኮ አልኩህ። ከክፍሉ ላይ እናንብብ፣ አቋምህን አውቄ ወደ ክፍል እንሄድ ነው። ይሄ የጌታ ስጋ መታሰቢያ ነው ስትሉ የጌታ ስጋ አይደለም እያላችሁ አይደል ራሱ ይሄ ጌታ የተሰቀለበት የመስቀሉ ስጋ እኔ አላልኩም። እኔ ብቻ ያልኩት ከአንድ ጥያቄ ነው። ይሄ የጌታ ስጋ መታሰየትኛው አንድ አንድ ጥያቄን ስማኝ በደንብ። ይሄ የጌታ ስጋ መታሰቢያ ነው ስትሉ የጌታ ስጋ አይደለም እያላችኋል። መታሰቢያ ነው እንጂ አይደለም እያላችኋል። መታሰብ መክፍሉ መጽፉ እኮ ነው የሚለው። ችግር የለውም እኮ። ስለዚህ መታሰቢያ ነው ስትሉ አይደለም እያላችሁ ነው አይደል? አይደለም ለምን ትጠቀማለህ? መታሰቢያ ማለት የጌታ ስጋ አይደለም ማለት ነው። እሺ ምን ማለት ነው? የክህደት ቃሉን ለምን ለምን ትጠቀማለህ? ችግር የለውም ማን እኛ የምንለውን ብቻ በልልን። የእኛን አባባል አጽኖ ሰተ ለመናገር ከሆነ ያሰብከው የተደማመጠ ምን አልከኝ? የጌታ ስጋ ነው ብለህ ትወስዳለህ? ስለ አልወስድም አልከኝ አይደል? የምትወስደው መታሰቢያ ነው አልኩህ። መታሰቢያ ብዬ እንጂ የጌታ ስጋ ብዬ አልወስድም አልከኝ አይደል አይደለም ማለት ምን ለምን ኢምፕሊኬሽኑ ምንድን ነው? አይደለም ብላችሁ ነው የምትለን ሀሳብ ምንድን ነው? አንተ ትመልሰኛለህ። የጌታ ስጋ ነው ብለህ ትወስዳለህ? መታሰቢያ ነው ብዬ ነው የምወስደው። የጌታ ስጋ ብለህ ነው የምትወስደው። መታሰቢያ ስለሚል መጽሐፍ ቅዱሱ እኮ የጌታ ስጋ የማትበው ለምንድን ነው? ነው ጥያቄ። መታሰቢያና ነው ልዩነቱ ምንድን ነው? መታሰቢያ ማለት የጌታ ስጋ በቀራኔ የተሰቀለው የጌታ ስጋ ስለማይበላ አይበላ ነው ጥያቄ። የጌታ ስጋ ነው ማለት እና የጌታ ስጋ መታሰቢያ ነው ልዩነቱ ምንድን ነው? እሺ፣ ክፍሉ ነው ብበልን፣ ገር ወይ ጉድ፣ እኔ እየደከመኝ ነው፣ ፕሊስ። የጌታ ስጋ መታሰቢያ ነው ስትሉና የጌታ ስጋ ነው አንለውም፣ የጌታ ስጋ ነው ሳይሆን የምንለው የጌታ ስጋ መታሰቢያ ነው የምንለው ብለኸኝ፣ ስለዚህ የጌታ ስጋ መታሰቢያ ነው ስትሉና የጌታ ስጋ ነው አንልም ያላችሁበትን ልዩነቱ ምን ስለሆነ ነው የጌታ ስጋ ነው ብለን ከወሰድን ስህተት የሚሆነው በቀጥታ የጌታን ስጋ ወስደን በላ ነው ጠጣ ነው ብሎ ትርጉም ይሰጣል። መታሰቢያ ማለት ደግሞ እሱ ስጋይን ብሉ ጠጡ ያለበትን ያንን ሀሳብ በሕይወታችን ማድረግ የምንችልበትን መታሰቢያ ማለታችን ነው እንጂ በቀጥታ ስጋውን አግኝተን በላን ማለታችን አይደለም ለማለት ስለዚህ ማሰብ ብቻ ነው። የለየው ከሌላው ምግብ ከሌላው ህብረተሰብ ነው ማሰብ አይደለም። መታሰቢያ ማለት ማሰብ አይደለም። የተነገረው ህይወታችን ለማድረግ በምንድን ነው የሚለየው? ከሌላው ከምትበላው ህብስት ይሄ ህብስት ምንድን ነው? ጥቅሙ ምንድን ነው የሚሰጥ? ምንም ይሄ እኮ ስለ እምነት የምናወራ ወሬ እንጂ ያንን በመብላትና በመጠጣት ውስጥ ምንም የሚጨምር የሚቀንስ ነገር ኖርማል፣ ኖርማል ይህንም በአጽኖት ነው ምለው። እንደውም መጽሐፍ ቅዱስ እንደ ሌላው ህብስት በልተውታል እኮ። መብላት ከፈለጋችሁ በቤታችሁ መብላት ትችሉ ነበር፣ ለምን አመጣችሁ ተብሎ እንደ ሌላው ህብስት መጽሐፍ ቅዱስ አጋጣሚ አለ። በቤት መብላት ትችላለህ፣ አዘጋጅተህ እንደማንኛውም በጋራ ስለሚደረግ የጋራ ህብስት ነው የሚሆነው። ገባኝ። በጋራ ቤት አዘጋጅተህ መብላት ትችላለህ። የቤተ ክርስቲያን ስርዓት ነው አይ የቤተሰብ አይደለ የቤተ ክርስቲያን እሺ በቤተ ክርስቲያን ይህን ስትበላውና ቤተ ካለው ምግብ ጋር ልዩነቱ ምንድን ነው ቤተ ያለው ልብስ እና የከተላለው ልብስ ልዩነቱ ምንድን ነው እሺ ወይ በደንብ ላወራበት አሁን አጫጭር ጥያቄ ለመናገር ቤት ያለው ልብስ ስትለይ አልገባኝ ነው ቤት ያለው ልብስ እና ልብስቱ የጌታ እራት ሁለት ከማለውስ ልዩነቱ ምንድን ነው ልዩነቱ አስተምህሮት ነው። የጌታ ስጋና እራት ተብሎ የሚሰጠው ማዕድ አስተምህሮት ላይ ነው ዲፔንድ የሚያደርገው እንጂ በመብላቱ ቂጣውን በመቁረስና ወይኑን በመቅመስ የሚመጣ ምንም ነገር የለም። መጽሐፍ ቅዱስ የሚያስተምረን የቦታው ለውጥ ነው እንጂ በራሱ ያ ቂጣ ቤት የምትበላው ቂጣ ነው። የህብስት ቤት የምትበላው ህብስት ነው አይደል? የቦታው መለዋወጥ ነው የቀረው ልዩነቷ እንደዛ አላልኩም። እሺ ግልጽ አገ ተናገሯ። ምን ቅብብት እያደረኩ እኮ ግራ እያገባ እንዳልናገር። ቆይ ቆይ ብለት ስኮዝሙርናገር ቤት ያለው ህብስትና በቤተክርስቲያን የምታገኘ ህብስት ልዩነቱ ምንድን ነው ንገረኝ። አሁን እሺ በዛ በቤተ ክርስቲያን ውስጥ ቤት ውስጥ ምግብ ነው ሎርማን ምግብ ነው። በቃ ለረሀባችን ማስታገሻ የምንበላው ምግብ ነው። ቸርች ውስጥ ያለው ቸርች ውስጥ ያለው አስተምህሮት ላይ የተመሰረተ ነው። አስተምህሮቱ ምንድን ነው? ስለ እምነት ነው። እምነት ምን መሆን እንዳለበትና እንዴት በዛ ውስጥ በጣም ኮቨነንት አድርገን እንድንሰራው ተሰተን እንድንሰራው ኮንሰንትሬት ሆነን እንድንሰራው በዛ ማዕድ ላይ በመስማማት የምንቆርሰው ቂጣ እንጂ የጌታ ሥጋ ወይም ደም አገኘን ብለን አንቀበለውም። ምን ጥቅም ታገኛለህ? ምን ይሰጣል? በቃሉ ላይ የተነጋገሩን የጋራ አቋም ህብረት ይፈጥራል። ያ ህብስ ስበላው እቤትህ ከምትበላው ህብስ ይሄ ህብስ ምን የተለየ ነገር ይሰጣል? የአንተን አስረዳኝ። ስረዳት ማለት ዘላለም ትረዳኝ። አልፈለግም ወይም አልገባህም፣ ንገረኝ። እንደዚህ ብሎ ማምለት የለም ነው። በደንብ ንገረኝ፣ ምንድን ነው? እየነገርኩ እኮ ተመልሰ ትጠይቀኝ። መዝሙር አልነገርከኝም፣ ቀባብተን ያለፍከው ሰው ንገረኝ። ቆይ ቤት ለሰውነት ለስጋ ይጠቅማል። ጥቅም አለ አለ ለረሃብ ለረሃብ ለሰውነት ለስጋ እድገት ለስጋ ምናምን ትበላለህ። በጣም በቸርች ደግሞ የምትበላው ህብስት ለምን ነው የሚጠቅም ስትበላው? ለህብረት ለጋራ አቋም ለተማርነው ትምህርት የጋራ አቋም መያዛችንን የሚፈጥር እንጂ በመብላታችን ሌላ ምንም ጥቅም የለውም። ትምህርታችሁ የትምህርት መስማማት አቋም መግለጫ ነው። ቅዱስ ቁርባን የትምህርት አቋም መስማመት መግለጫ ነው። አዎ ከመጽሐፍ ቅዱስ ላሳይ። እሱ ምናልባት የሚደንቅ የእኔ አገላለጽ የሚደንቅ ቋንቋ ከሆነ ከመጽሐፍ ቅዱስ ላሳይ። መቼ መጽሐፍ ቅዱስ ካለ ምንም የምንለው ነገር እኮ የለም። እሺ በጣም ጥሩ። ወደ መጽሐፍ ቅዱስ እንሂድና እንግዲህ አሁን ያልከው ሁሉ አሳየኝ። የትምህርት የአቋም መግለጫ ነው እንደዚህ እንደዚህ ያልክበትን ሁሉ ማስጃስተኝ። መጽሐፍ ቅዱስ እከፍትልሃለሁ። እሺ የት ላውጣ? እሺ ዮሐንስ ስድስት ጋር ሂድ። እሺ ዮሐንስ ስድስት አቋም መግለጫ ነው ያልከኝ እንግዲህ ው ከየቱ ጋር ላንብብልህ? እሺ ከሀያ ስድስት እንጀምር። ኢየሱስ መልሶ እውነት እውነት እላቸዋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱም እግዚአብሔር አባት ሞታልና። እንግዲህ እግዚአብሔር ስራ እንድንሰራ ምን እናድርግ አሉት። እርሱ መልሶ ይህ የእግዚአብሔር ስራ በእርሱ በላኮ እንድታምኑ ነው አላቸው። እንግዲህ የምፈልገው ምንድን ነው ያልከኝ፣ ከቅዱስ ቁርባን የህብረት መግለጫ የአቋም መግለጫ እንጂ ሌላ ጥቅም የለውም። ስላፊ እሱ መቆም የምፈልገው እኮ ልንገርህ፣ ካነበብከው ክፍል ውስጥ ብታምነኝም ባታምነኝም ክፍሉን ልንገርህ። ምን ብዬ ነው ማለት? ምንድን ነው ምታገኝ? መቼ ብሉ ጠጡ የሚለው ጋር ደረሰኝ? እስከምትፈልገው አንብብና እኔ የምፈልጋቸውን ክፍሎች አብራ። ስለሚበላ ስለሚጠጣ ነው የምናወራው አይደል? አዎ። እሺ፣ አሁን ያነበብኩት የሚበላ የሚጠጣው ነው ሳይ፣ አለ እኮ ከላይ። እሺ፣ ከላይ ምንድን ነው ያለው? ስለበላችሁ ስለጠጣችሁ ነው የተከተላችሁኝ አላቸው። ይሄ ስለበላችሁ ስለጠጣችሁ፣ ስለ ቁርባን ነው የሚያወራው እዚህ ጋር በላችሁ ጠጣችሁ የተባለ ቁርባንን ነው አይደለም? እንድናገር እድል ስጠኛ። መዝሙር አሁን በእንደዚህ አይነት እንዴት እንግባባለን? አንተ የምትለውን ብቻ እንድልል ከሆነ ወይ አንተ ጨርስ፣ አናግረኝ። የሚበላውና የሚጠጣውን ቅዱስ ቁርባን ነው አይደል? ታሳየን። ቅዱስ ከሆነ ሰላሳ አምስት ድረስ እስከ ሰላሳ ሰባት ድረስ አቁም አልከኝ። እስከ ቁርባን ድረስ እስከ ሰላሳ ስድስት አብራራ እና ጨርስ። በቃ እኔ ሀሳቡን ንገርኝ። ፕሊዝ ንገርኝ ሀሳቡን ሳይሆን የመጽሐፍ ቅዱስን ክፍል ንገርኝ። ቁጥር ሃያ ዘጠኝ ላይ ኢየሱስም መልሶ ይህ እግዚአብሔር ስራ እርሱም በላከው እንድታምኑ ነው አላቸው። በላከው እንድታምኑ ነው አላቸው። እንግዲህ እንኪያስ አይተን እንድናምን አንተ ምን ምልክት ታደርጋለህ? ምንስ ትሰራለ? ይበሉ ዘንድ ከሰማይ እንጀራን ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መናን በሉ አሉት። እንግዲያውስ እግዚአብሔር በላከው እንድታምኑ ነው ካልከን በምድረ በዳ መና በልተው አመኑ፣ አንተ ደግሞ ምን ምልክት አሳይተህን ነው የምናምንህ ብለው ጠየቁት። ሰላሳ ሁለት ላይ ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራን የሰጣችሁ ሙሴ አይደለም አለ። እንግዲህ እናንተ በምድረ በዳ በላን ያላችሁት እንጀራ የሰጠው ሙሴ ሳይሆን አብ ነው የኔ አባት ነው የሰጠው አለ። ሰላሳ ሶስት የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነውና አላቸው። እንግዲህ ከሰማይ የሚወርድ በጣም ጥያቄ ምንድን ነው ስለ ቁርባን ምን ጥቅም እንደሚሰጥ ንገረኝ ነው አይደለም ምንድን ነው ያልከው አንተ እሺ አሁን የምንወስደው የጌታ እራት ብለን የምንወስደው ህብረት መግለጫ አቋም መግለጫ ነው እንጂ ምንም አይጠቅም፣ ከዛ ውጭ አልከኛል እኮ። ልንገርህ ይኸው እየነገርኩህ እኮ ነው። አሁን በተለይ የክፍሉን ይዤ እየመጣው ነው። አሁን ሰላሳ አምስት ላይ ልድረስ እና በደንብ እንደሚለው እኔ እንጀራ ነኝ የሚለው ጋር ልድረስ። ኦኬ፣ በቃ እኔ በጣም እንደዚህ የሚመቀለድ ጊዜ የለኝም። ይሁን፣ ስማኛ አንዴ ምን አልከኝ ቀልዳልከውእ የምትለውን ስላልሰማው ቀልዳል ነው ማለት ነው ለምን ለምንድነው እንደዚህ አልኩት ጥያቄው ምን ነበረ የምንበላው በብ የጌታ ረብ ብለን የምንበላው ለአቋም መግለጫ ነው እንጂ ለሌላ ምንም ጥቅም የለውም አልከኝ አላልከኝም ብያ አለሁ እሱን እዚህ ክፉስ አሳየኝ ብለን እዚህ መጣን አለ እሺ እሺ የታለስከውን ያሳየኸኝ ንባቡን ታነበዋለህ ታነበዋለህ እያሳየኝ አይደለም እሺ፣ አንተ ምን ብለህ ነው የምትበላው? ጌታ እንግዲህ ስጋና አንተ ምን ብለህ ነው የምትበላው አልኩ። መጨረሻ ላይ ትቀልዳለህ። ለዛ ነው አንተ ምን ብለህ ነው የምትበላው? መጨረሻ ላይ ሄደክ ሄደክ፣ አንተ ምን ብለህ ነው የምትበላው? እሺ ጴንጤ የማንሆንበት ምክንያት ይሄ ነው። ባጭሩ የጌታ ስጋ ደም የቤት ለውጥ ነው እንጂ ቤት ከሚያዘጋጀው እሱ ባለበት ቸርች እንግዲህ እሱ ባለበት ቸርች ቤት ከሚያዘጋጀው ምግብ የተለዩ አንደኛ ቸርቹ ስለሚዘጋጅ ነው። እና አቋም መግለጫ ነው የጌታ ስጋ እና የጌታ ደም፣ አቋም መግለጫ ነው የጌታ ስጋ እና ደም፣ ቸርች ውስጥ ያለን አቋም መግለጫ ነው አልከው ዛሬ። ጭራሽ ጴንጤ ማን ሆኖ እዛ ጴንጤ መሆን የማልፈልገው የጌታን ትምህርት ማቃለል፣ የጌታን ትምህርት ማሾፍ፣ የጌታ ስጋ ላይ መቀለድ። ጭራሽ አንዴ የጌታ ስጋ አቋም መግለጫ ነው ምናምን። በጣም በጣም የሚያሳፍር እና የሚያሳዝን በጣም። የጌታ ስጋ እውነተኛ የጌታ ስጋ እና ደም ነው ስንበላው ስንበላው አቋም መግለጫ አይደለም እንበላው እኔ በቤተ ክርስቲያን አሁን ቅዳሴ ሄዳለሁ። ዲያቆን ስቀድስ ምንድን ነው የማደርገው? ክቡር ደሙን ጽዋውን፣ ይህ የጌታ እውነተኛ ደም ነው ብዬ ነው የምሰጠው። ተቀባዩ በአማን በእውነት ይህ የጌታ እውነተኛ ደም ነው ብሎ ይጠጣል። ይህ አቋም መግለጫ ነው ብዬ አይደለም የምሰጠው። ይህ አቋምን አንድ የምታደርግበት ብዬ አልሰጠውም። ሁለተኛ የጌታን ስጋ ካህኑ የጌታን ስጋ ሲሰጥ ለህዝቡ ይህ የእውነተኛ የጌታ ስጋ ነው ብሎ ይሰጣል። የሚቀበለውም ህዝብ በእውነት ይህ በቀራን የፈሰሰው ስለኔ ያለው የጌታ ስጋ ነው ብሎ ይቀበላል። ይሄ አቋም መግለጫ ነው የቦታ ለውጥ እንጂ ምንም ጴንጤ የማልሆነው እዛ ነው። ጴንጤ መሆን የማልፈልገው የጌታ ትምህርት ተቃዋሚ የጌታን ስጋ አይ ምሳሌው ነው አይ ስጋው አይደለም። አይ አቋም መግለጫ ነው። ምን የክርስቶስ ጠላት የክርስቶስ ተቃራኒ መሆኑ እግዚአብሔር የወዳችሁ፣ እግዚአብሔር ከእናንተ ጋር ይሁን። እኔ የጌታ ስጋ እውነተኛ ነው። ለእኛ ለኦርቶዶክሳን የጌታ ስጋ ደሙ እውነተኛ ነው። ህብስቱ ከጌታ ስጋ ጋር ህብረት አለው። ይህ ህብረት ቀልድ አይደለም። ይህ ህብረት ሲምቦል አይደለም። የእውነት ህብረት ነው። ቅዱስ ጳውሎስ እንደነገረን በአንደኛ ቆሮንቶስ መልእክት ላይ የምንባርከው የበረከት ጽዋ ከጌታ ደም ጋር ምን አለው? ህብረት አለው። የምንቆርሶ እንጀራስ ከጌታ ስጋ ጋር ምን አለው? ህብረት አለው። ስለዚህ ይህ ማዕድ፣ ይህ ሰማይ ማዕድ፣ ይህ መንፈሳዊ ማዕድ፣ ይህ መንፈሳዊ መጠጥ፣ ይህ ህብስት፣ ይህ ጽዋ ተራ ጽዋ፣ ተራ ህብስት አይደለም። ቤትህ እንደምታዘጋጀው አይደለም ዝም ብሎ እንደምትበላው ማለት ነው። ብላችኋል፣ ፕሮቴስታንቶች ነው ገውሄድ ቀጥሉ። እኛ ግን የክርስቶስን ትምህርት እንቀበላለን። ምንም የሚለው ስጋዬን የሚበላ ደሜን የሚጠጣ ምን አለው? የዘላለም ህይወት አለው። በቃ የዘላለም ህይወት አለው። ህብስቱ ከስጋው ጋር ህብረት አለው። ህብረት አለው ማለት ማለት ነው፣ አንድነት አለው ማለት ነው፣ ዩኒየን አለው ማለት ነው። ጽዋው ከደሙ ጋር ምን አለው? ህብረት አለው። አንድነት አለው ማለት ነው። አንድነት እያለው አይ ምንም ቤቴ እንደ ቤቴ የማዘጋጀው እዛ ምንም ምን በለው፣ በቃ አንትን ለማለት ነው። ህብረታችን ለመግለጽ ነው። አቋማችን ለመግለጽ ነው። ሪሊ ስለዚህ ነው ጴንጤ ማኖ ነው። ጴንጤ ማኖ ነው የቅዱሳ ምልጃ አይደለም ጴንጤ ማኖ ነው የማርያም ምልጃ አይደለም ጴንጤ ማኖ ነው የጌታ ተቋሚ ላለመሆን ነው ጴንጤ ማኖ ነው የሐሰተኛውን ክርስቶስ ላለመስማት ነው ጴንጤ ማኖ ነው የጌታን ስጋ ላለመካድ ነው የጌታን ደም ላለመካድ። ጴንጤ ማሉ ነዛ ነው እንጂ የድንግል ማርያም ጸሎት፣ የቅዱሳን ምልጃ ምናምን እሱ ግድ የለም በኋላ ይመጣል በራሱ በክርስቶስ ላይ እንኳን ትጸባለ። ለማንኛውም ይኸው ታዝባችኋል ወደ አንድ ሺህ አንድ መቶ ሰዎች እግዚአብሔር ፕሮቴስታንት ወንድሞቻችን ይርዳቸው። እኔ አገልግሎት አለብኝ፣ ቤተክርስቲያን ሄዳለሁ። አመሰግናለሁ። ወረኛ ብላችሁ ለሰደባችሁኝ ጴንጤዎች አሁን ምስጋና ላቅርብ። ለተሰዳዊ ጴንጤዎች ወረኛ፣ ውሸታም፣ ጣዖት አምላኪ ምናምን ብላችሁ ለሰደባችሁኝ ጴንጤዎች በጣም ወዳቸዋለሁ። ጊዜ ይስጥልኝ እኔ መልሼ ያሰድባችሁ በእናንተ ልክ ወርጄ ምናምን። ይሄ የሰነፎሬ ምናምን የአጋንንት የሰይጣን ስድብ፣ እኔ ስድብ ከአጋንንት ነው፣ ስድብ ከሰይጣን ነው። ተሳደቡ እናንተ ፐርፌክት፣ ችግር የለኝ፣ ደስ ነው የሚለኝ።

እኔ አን እናደድም ባይዘ ወይ እንደ ሌሎቹ እንዳልመስላችሁ፣ እኔ ሌሎ ሰው እንደሚናደደ ምናምናም አይ በቃ ሰነፍ ብዬ አልፋለው። ሰነፍ ነ ሰነፍ ነ ብዬ አልፋለው። ስንፍናን እንግዲህ ራሴ ያው ትንትን ትለዋለ ትጨርሷለ። በቃ አለቀሽ። አንዴ ቃል አልቋል። ይበቃናል። እናመሰግናለን። ፕሮቴስታንቶችም አብራችሁ ስለነበራችሁ አመሰግናለሁ። ጊዜ ስጥልኝ። ኦርቶዶክሲያን ደግሞ በፕሮቴስታንቱ ዓለም ያለውን የጥምቀት ትምህርት የቅዱስ ቁርባን ትምህርት፣ ሌሎችም ትምህርቶች እንግዲህ መጽሐፍ ቅዱስ እስካሁን ያለው መዝነናል። አይታችኋል። ደግሞ የእኔም ቤት ስታስተላልፉ የነበራችሁ ጴንቶች በቤታችሁ ቤታችሁን ከፍታችሁ ያሬድ እንዲህ ያለ ነው ብላችሁ ቤታችሁን ከፍታችሁ ያስተላልፋችሁ በጣም አመሰግናለሁ። በጣም ወንድሞቻችሁ እንዲሰሙ እንዲዳረስ ስላደረጋችሁ እናንተን አመሰግናለሁ። በጣም እንደምታስተላልፉ ላይቮቻችንን እያዩ ስለሆነ በጣም ለዛም ታንኪ ማለት ፈልግ፣ እግዚአብሔር ይስጥልኝ። ስድባችሁ ምርቃቴ ነው፣ ስድባችሁ ቫይታሚን ነው። ስድባችሁ በጣም በቃ ውበት የሚጨምር ብርቱ የሚያደርግ ነው። በጸሎት ደግሞ የምታስቡኝ እግዚአብሔር ይስጥልኝ፣ አመሰግናለሁ። ከፕሮቴስታንት ምርት እራሳችሁን ጠብቁ። ክርስቶስን ላለመካድ የክርስቶስን ትምህርት ላለመካድ የክርስቶስን ክቡር ስጋ ክቡር ደም ላለመካድ የክርስቶስን ጥምቀት ጌታ የተናል ላለመካድ ራሳችሁን ጠብቁ።